ሐዋሳ ዩኒቨርሲቲ ባዘጋጀው ዓለም አቀፍ የኢትዮጵያ ጥናታዊ የውይይት መድረክ ላይ ለመሳተፍ ከተለያዩ ሀገራት የመጡ የታሪክ፣ አርኪዮሎጂና የማህበራዊ ሳይንስ ተመራማሪዎች አድዋ ድል መታሰቢያን ጨምሮ በአዲስ አበባ የተከናወነ ያለውን የወንዝ ዳርቻ ልማትና የኮሪደር ልማት ስራ ጎብኝተዋል። መጎብኝታቸውን ከአድዋ ድል መታሰቢያ የጀመሩት ምሁራኑ በመታሰቢያው በተመለከቱት ታሪክ፣ ቅርስ እንዲሁም በኪነ ህንፃው መደነቃቸውን ገልጸዋል። በዚህ ህንፃ አሰራር በጣም ተገርሚያለው። ህንፃውም ግዙፍ ነው። ስለዚህ ይህ ቦታ ብዙ ነገሮችን ብዙ ቅርሶችንና የጥበብ ውጤቶችን ማሳየት የምትችልበት እንዲሁም የኢትዮጵያን ታሪክ የምትናገርበት ቦታ ነው። አዲስ በአዲስ አበባ ሦስት ዓመታትን አሳልፍ ያለሁ በጣም ደስ የሚል ጊዜ ነበረኝ። በዚህ ሙዚየም ውስጥ ደግሞ ብዙ የወደድኳቸው ነገሮች አሉ። በግድግዳዎቹ ላይ ያሉት ስዕሎችና ሌሎች ቅርሶችም ወድጃቸዋለሁ። አድዋ ሙዚየም የሚደንቅ የመታሰቢያ ስፍራ ነው። ሙዚየሙ ኢትዮጵያዊ ማንነት የተገለጸበትም ነው። እናም ይህንን ውስብስብ የሆነ ነገር እንዲህ ባለ መልኩ መግለጽ መቻልም የሚያስደንቅ ነው። ከዚያ በተጨማሪ በከተማዋ የተከናወነ ያለውን የወንዝ ዳርቻ ልማት የጎበኙት ምሁራኑ በልማት ስራው መገረማቸውንና ከተማዋንም ከምቹ የዓለም ከተሞች ተርታ የሚያሰልፍ ስለመሆኑ ገልጸዋል። በጣም የሚገርም ነው። አዲስ አበባ ለመጀመሪያ ጊዜ የመጣሁት በ2007 ላይ ነበር። ረዥም ጊዜ ነው። ያኔ ከተማዋ ውስጥ ብዙ ደስ የማይሉ ነገሮች ነበሩ። ቆሻሻ በየቦታው ይታይና ይሸት ነበር። አሁን ግን በሚደንቅ መልኩ ከተማዋ በብዙ ተቀይራለች። ይህንን የወንዝ ዳርቻ ስራ ሳይም በጣም ተገርም ያለው በአመታት ውስጥ የአዲስ አበባን ለውጥ በግልጽ ማየት ችያለሁ። በንጉሱ ዘመን ሕፃን እያለሁ አዲስ አበባን የማየት እድል ነበረኝ። ከጥቂት ዓመታት ወዲህ ግን በጣም ትልቅ ለውጥ አይቻለሁ። እንዲህ አይነት ነገር መስራት ቀላል ስለማይሆን ሁሌም ቢሆን ዋጋ መክፈል አለብህ። እንዲህ አይነት ነገር ለማድረግም ብልህ መሆን አለብህ። ዛሬ አዲስ አበባን ገለጻ እየተደረገልን ጎብኝተናል። የተሰራው ስራ የሚደንቅ ነው። የወንዝ ዳርቻው ፕሮጀክትም የሚገርም ነው። ያላለቁት ተሰርተው ሲያልቁ ይበልጥ የሚያምር ይመስለኛል። ለተመራማሪዎቹ ስለ ወንዝ ዳርቻ ልማቱ ያብራሩት የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤትና የካቢኔ ጉዳዮች ኃላፊው አቶ ጥላሁን ወርቁም በአዲስ አበባ እየተከናወነ ያለው የልማት ስራ ሀገሪቱን ለዓለም በመልካም የሚያስተዋውቅ ነው ያሉ ሲሆን፣ ምሁራኑ ስለ ከተማዋ የተሻለ ግንዛቤ እንዲይዙ ተደርጓልም ብለዋል። ኢትዮጵያ ከነበራት የቀድሞ ገጽታ በረሃብ የምትታወቅ ፋሚን ምሳሌ የሆነች ሀገር በዚህ አስደናቂ በሆነ ፍጥነት እንዲህ አይነት የከተማ ለውጥ የአርባን ትራንስፎርሜሽን ለእነሱ ያስደነቃቸው ነው የሚመስለኝ። ለእኔም የገለጹት አንዳንዶቹ ይሄንኑ ነው። እዚህም ላይ እንደምጽፉ እና አጠናክረን ይሄን ለሌሎች ሀገሮችም ሞዴል በሚሆን ደረጃ እንድንጨርሰው ነው ያበረታታል። ምሁራኑ ከተማዋን መጎብኘታቸው ስለ ኢትዮጵያም ይሁን ስለ አዲስ አበባ ትክክለኛ ግንዛቤ እንዲይዙ ከማድረግ ባለፈ ወደ ሀገራቸው በሚመለሱበት ወቅትም ስለ ኢትዮጵያ ትክክለኛ ምስክርነት እንዲሰጡ ያደርጋቸዋል ያሉት ደግሞ የሀዋሳ ዩኒቨርሲቲ ተጠባባቂ ፕሬዝደንት ችሮታው አየለ ናቸው። ብዙ የተለያዩ መረጃዎችን ከእውነተኛ የሆኑ የመረጃ ምንጮችም እውነተኛም ካልሆኑ የተለያዩ ምንጮች ይሰማሉ። ነገር ግን አሁን መሬት ላይ ወርደው እያንዳንዱን ነገር በዝርዝር አይተው መገለጻ ሰምተው አጠቃላይ ያለውን ሁኔታ ሲያዩ እውነተኛ የሆነውን ምስክርነት ለመስጠት ስለ ሀገራችንም፣ ስለ አዲስ አበባ ከተማም ያለውን እውነተኛ መልክ ይዘው እንዲሄዱ ነው። ያንንም ደግሞ ለሌሎች ለነሱ ሀገር ዜጎች ለማስተማር ትክክለኛ ምስክርነት ለመሆን አይነተኛ ፋይዳ አለው ብዬ አምናለሁ። በከተማዋ የተከናወነ ያለው የወንዝ ዳርቻ ልማት ብክለትን በማስቀረት የአየር ንብረት ለውጥን ለመከላከልና ተፈጥሮን ለመጠበቅ ከፍ ያለ አስተዋጽኦ እንደሚኖረውም በምሁራኑ ተገልጾ አለ።